መ ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ። ውድ ወንድሞች እህቶች፣ አሁን ወደ ጠዋፈል ኢፋዳ ጠዋፈ ለማድረግ እየገባን ነው። እዚህ ስንገባ አንድ ነገር እንድታስተውሉልኝ እጠይቃለሁኝ። ያ ምንድን ነው? ይህን ፕሮግራማችን ሐጅ እግር በእግር የሚኖር ፕሮግራማችን ስንጀምር ኢሕራም ለብሰን ነበር የጀመርነው እና የካዕባን ምስል ምሳሌ ሊሆን የሚችል ለማስተማሪያ እንዲሆን ይችል ያዘጋጀነው ፕሮግራም አለ። እዛ ፕሮግራማችን ላይ የጠዋፉን አደራረግ ከካዕባ ጋር አያይዘን አሳይተናችሁ ነበረ። ሐጀረ ቱ ጋር እንዳለ፣ ሩክነ ለማኔ ቱ ጋር እንዳለ፣ ምኑ ሜ ቱ ጋር እንዳለ በአግባቡ አይተናል። አሁን ጠዋፍ የምናደርገው ጠዋፍ ለማድረግ ነው የምንገባው። ስለዚህ ያን ጠዋፍ ራሱ ነው የሚደገመው። አዲስ ነገር የለውም። ያው ጠዋፍ ራሱ ነው የሚደረገው ሐሳቡን አሁን ምገልጽላችሁ ማለት ነው፣ ማሳያውን ነገር በዛ ባያችሁት ትብቃቃላችሁ ብዬ በማሰብ ማለት ነው። ስንገባ በቀኝ እግራችን ነው የምንገባው። ያው ካዕባ መግቢያው መስጂዱ ብዙ በሮች አሉት። በየትኛው በር እንደምንገባ ያው እናንተ ታውቃላችሁ። በምትገቡት በር ትገባላችሁ። ከገባችሁ በኋላ ቀጥታ ስንገባ በቀኝ እግራችን እንገባለን። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ላ

ለበይ ከላሁ መለበክ እያል ነበረ ጀምረተ ለዓቀባን ከወረወርን በኋላ ግን ምንድን ነው የምንለው? ተክቢራ ነው የምንለው። ተክቢራ ከዛ በፊትም ማለት ይቻላል፣ ከዛ በፊትም ተክቢራ ማለት ይቻላል፣ ይዝክር ነው። ባዘጠነኛውም ቀን ተክቢራ ማለት ይቻላል፣ ዝክር ነው። እና አሁን ግን ዛሬ አሰረኛው ቀን ዒድ ነው፣ የዒድ ቀን ነው። ዒድ ስለሆነ ካሁን በኋላ ለበይ ከላሁ መለበክ የሚለው ያቆማል። አሁን የዒድ ተክቢራ ነው የምንለው ወደ ዓረፋም ወደ ጠዋፈል ኢፋዳ ለማድረግ ስንመጣ ተክቢራ እያል ነው የምንሄደው። ስለዚህ ካሁን በኋላ ተክቢራን ማዘውተር ማብዛት እንችላለን ማለት ነው። በቀኝ እግራችን ገባን። ከዛ ቀጥታ የምንሄደው ሐጀረል አስወድን ፍለጋ ነው። ባለፈው ቪዲዮችን እንደገለጽን ሐጀረል አስወድ በከዕባ በአንዱ ማእዘን ያለው ከዕባ አራት ማዕዘን አለው። ጠባን ዛሬ ጠዋፍ ማድረግ ለብዙዎቻችሁ ቀላል ነው ብዬ ነው የማስበው። በተግባር ላላችሁ ሰዎች ግን ተግባር ላይ አሁን እዛ የሌላችሁ ትምህርቱን ብቻ የምትወስዱ እንዳደስ ሊመስላችሁ ይችላል። ምክንያቱም ተግባር ላይ ያለው ሰዎች አደስ ማይሆኑባቸው፣ ቀድሞ ጠዋፍ አድርገዋል። ተመቱዕ የነየቱ ሰዎች ሙሉ ዑምራ አድርገው አይተዋል። ቂራንም የነየቱ፣ ኢፍራድም የነየቱ ጠዋፈል ቁዱም ሲገቡ የመጀመሪያ ጠዋፋቸውን በማድረግ ጠዋፉን አይተውታል። ብዙም ግረም አይደለም። አቶነ ዛሬ ጠዋፍ የተለመደው ጠዋፍ ጋር ነው የምንገባው፣ እና በቀኛችን ግድግዳ ላይ አረንጓዴ ማብራትን እያየን በግራ በኩላችን ደግሞ ከዕባ ላይ በከዕባ በአንዱ ማዕዘን ያለውን ሐጀር አስወድን እየፈለገን እንሄዳለን። ልክ ሐጀር አስወድ ጋር ትይዩ መሆናችንን ስናረጋግጥ ቀኝ እጃችንን በማንሳት ብስሚላ አላሁ አክበር ብለን እንጀምራለን። ጠዋፍ ስናደርግ አሁን አስተውሉ፣ የለበስነው ልብስ ይሄን መልበስ ይቻላል፣ ልብስ መቀየር ይቻላል ኢሕራም ልብስ ላይሆን ይችላል። መቀይር ያላገኘ ሰው የሚቀይረውን ልብስ ያላገኘ ሰው የኢሕራም ልብሱን ለብሶ ነው የመጣው። የሚቀይሩ ልብስ ደግሞ የያዘ ሰው ያገኘ ሰው ደግሞ ኖርማል ልብስን የሚለብሰው። ስለዚህ ልብሱ ስታዩ የተለያየ አይነት ልብስ ነው። በኢሕራም ያላለ ያለ ኢሕራም ኖርማል የለበሰም ይገኛል ማለት ነው። ሌላው ከጠዋፈል ቁዱም ላይ ከኦምራ ጠዋፍም ይሁን ጠዋፈል ቁድም ስናደርግ የመጀመሪያ ሶስት ዙር ዱብ ዱብ ይባላል ነበር፣ ብለን ያየ ነው አይደለም። አሁን ግን ዱብ ዱብ አይባልም። አሁን ዱብ ዱብ አይባልም። ጠዋፈል ቁድም ላይ እጅ እንዲወጣል ብለናችሁ ነበር አይደለም። ዛሬ ግን ጠዋፍ እጅ አይወጣም። እጅ አይወጣም። አሁን ጠዋፈል ኢፋዳ ላይ የሚወጣ እጅ የለም። ኖርማል ልብስ ነው የሚለበሰው፣ ብያ መልበስ እንደሚቻልም ነግሬያቸዋለሁ። ስለዚህ ኖርማል ልብስ የሚለበስ ያው እጁን አያወጣም። ኖርማል ጠዋፍ ብቻ ረጋ እያል ነው ሰባቱን ዙር የምንዞረው ነው። ያው ከቻለ ሐጀረሶድን መሳም ጥሩ ነው። ምንጋፋ ኮን ሐጀረሶድ መሳም ዋጅብ አይደለም፣ አርካንም አይደለም። ከተቻለ ጥሩ ነው። ነው ግን ሐጀረሶድን ለመሳም ብለን ስንጋፋ ሰው ልንረግጥ እንችላለን። በዛ ደግሞ ወንጀል ሊገጥመን ይችላል። ሰውን አዛ ማረግ ደሞ ወንጀል ነው። ሱና ለመተግብር ብለን ወንጀል ከምንገባ ከሩቁ ነው ጠዋፍ ማረግ አለብን። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሴት ታማ ነበር። እዚሁ በመጣችበት ሐሳቡን ሰምተው ወሬውን በቀ ጠዋፍ አድርጊ በላት። ጠዋፍ ስታደርግ ከዳርዳር ከዳርዳር ጠዋፈ አድርጊ በሏት፣ ሰው አዛ እንዳያደርጋት ማለት ነው። ስለዚህ አዛውንቶችን የያዝን አቅመ ደካማ ይሆን ዳርዳሩን ዳሩን ዘን ጠዋፍ የምናደርገው በዛሬ ዋለት በአስረኛው ቀን ማለት ነው። ጠዋፈል ኢፋዳ ሲደረግ ጭንቅንቅ ነው። ከሚባለው በላይ ጭንቅንቅ ነው። ሁሉም ሰው ከሁለት ሚሊዮን በላይ ሕዝብ ማለት ይቻላል። ሓጀ ድንጋዩን ከረወረ በኋላ ጀመረትል ዓቀባን ከወረወረ በኋላ ሁሉም የሚመጣው ወደ ጠዋፈል ወደ ካዕባ ነው የሚመጣው። ጥቅ ነው የሚለው ምድሩ፣ ፎቁ፣ አሁኑም ፎቅ አለ ላዩም ጭምር ማለት ነው። እንደም አንዳንድ እንደ ምክር መንገራችሁ ምንድን ነው ሳህኑ ታቹ ጋር ያው፣ ጠባን አስተናጋጆችም ታቹ ሞልቷል ብሎ ካሰቡ ወደ ላይ ሰው እንዲወጣ ያደርጋሉ። ልምዱ ችሎታዋላቸው። አላህ ይቀበላቸው። ወደ ተመደበንበት እንወጣለን። እንደው ትንሽ ቀለል እንዲል ወደ ላይ ብንወጣ ሰዓት ይረዝማል፣ ረጅም ጉዞ ይሆናል እንጂ ሰላማዊ የሆነ ጠዋፍ ማድረግ ይቻላል። በምድርም ይቻላል፣ በፎቆም ጣራ ላይ ተወጥቶ ማድረግ ይቻላል። ለዚህ ማስረጃው ነቢያችን ሰለላሁ ዐለይሂ ወሰለም ጠዋፍ ያደረጉት ግመን ላይ ቁጭ ብለው ነው። ግመን ላይ ቁጭ ብለው ነው ጠዋፍ ያደረጉት። ስለዚህ ይህምን ያሳያል። በፎቅ ላይ ሆኖ ጠዋፍ ማድረግ ይቻላል የሚለውን ከረሱልም ተምረናል፣ ሰለላሁ ዐለይሂ ወሰለም። ሰባት ዙር ጠዋፋችን እናደርጋለን፣ ቁጥርም እንዳንሳሳት ባለፈው እንዳያችሁ እንደገለጽኩላችሁ ጠዋፉን ከጨረስን በኋላ ዱዐም እንዳትረሱ። አዎ ይደክማል። ዛሬ በጣም ድካም ይሰማኛል። ድካሙ በጣም ነው የሚደክመው። ድቅቅ ነው የሚለው ሰውም ይበሳጫል። ይገርማቸዋል። የሦስት ቀን ድካም ልፋት ነው ያለው በጣም ና ሰው ርግፍ ዝርበል ምናምን ሰብሪ ያድርጉ ሰብሪ ያድርጉ። ኣ ስብሓን ወተላ ሰብሪ እንድናድርግ በጣም ኖ ያዘዘን፣ ፈመን ፈረደ ፊህል ሐጃ ፈላ ረፈሰ ወላ ፍሱቀ ወላ ጅዳ ይላል። በሐጂ ወራቶች ሐጅ ለማድረግ ይሄደ ሰው ሐጅ ላይ ወንጀል መስራት የልብህም የተቃረኒ ፆታ ትንኩሳ የለም፣ ክርክርም የለም፣ ጭቅጭቅም የለም። ኖሚ ይለን ስለዚህ በቃ እንድ ሰው እንኳን አዛ ቢያርግን ቢገፋን ቢረግጠን መቼም እግር በቃ በሰላም ከወጣ ነው። ይረገጣል፣ በዚህ በዚህ ጣት ይደማል። ምን ይላል? ብዙ ነገር ነው የሚታየውና በቃ በሰላም እኔ ሰውን አዛ ሳላደርግ መውጣቴን እንጂ ሰው እኔ ላይ ያደረገው ነገር ሊሰማኝ አይገባም። አንዳንድ ስዶ እያደረገ አንዱ ገፋስን አተ እያለ ሚጮሃለ። አቶ ጩ በቃ ጠቢዓው ነው። አንተን ለመግፋት ብሎ አልመጣም። ይሄን እሱም ሌላ አካል ገፍቶት ሊሆን ይችላል። እና ዑዝር መሰጣጣት አለብን። ድዋችንን ምናደርገውን ዒባዳ ግፊው ሊያስዘናጋን አይገባም፣ ሊያስረሳን አይገባም። እና በቃ ሙሉ ትኩረታችን ዕባዳችን ላይ፣ ድዓችን ላይ፣ ዝክራችን ላይ ነው መሆን ያለበትም። አሁን እንግዲህ ጠዋፈል ኢፋዳ ከሐጅ አርካን ዋናው ነው። የሐጅ አርካኖች ዋናው አራተኛው ዋናውን ላይ ነው የሐጅ ጠዋፈል ኢፋዳ። ሁሉም ነው የሚያረጉት። ተመቶ የነየተም ጠዋፈል ኢፋዳን ያደርጋል፣ ቂራን የነየተም ጠዋፈል ኢፋዳን ያደርጋል፣ እፍራድም የነየተ ጠዋፈል ኢፋዳን አደርጋል። የሐጅ አርካን ዋና ነው። ይህን ጠዋፍ ዙሪያውን ዱዓ ላይ አደራላችኋለሁ፣ ዝክር ላይ አደራችሁን። ዙሪያን ከጨረስን በኋላ ወተኺዙ ሚን መቃሚ ኢብራሂም ሙሰላ እያል እንወጣና ወደ መቃሚ ኢብራሂም እንሄዳለን። መቃሚ ኢብራሂም ማለት ለብቻዋ ተነጥላለች፣ ቦታ አለች። ያው ታውቃታላችሁ። ከዚህ ቀደም ጠዋፍ ስታደርጉም አይታችኋል። በተግባርም በዚህ ፕሮግራማችንም ጅምር ላይ በነበሩ በሁለተኛ ወይም በሶስተኛ ክፍል ወይም በአራተኛ ክፍል ተቅሪበን አይተናል። መቃሚ እብራሂም የምትባሏን ከእሷ ጀርባ ሆኖ ሁለት ረካ መስገድ። ከአንደኛ ሮካ ከፋቲሃ በኋላ ቁልያ ወልካፍር ይቀራል። በሁለተኛው ረካ ከፋቲሃ በኋላ ቁል ይቀራል። ያን ከቀራን በኋላ ዘምዘም እንጠጣለን። ጠግብ አድርገን ዘምዘም እንጠጣለን። ዘምዘም ከጠጣን በኋላ አሁን የንያ ልዩነት ይከሰታል። ያም የንያ ልዩነት ምንድን ነው? ተመትዑ የነየቱ ሰዎች ቀድሞ ዕምራቸውን ጨርሰው ልብሳቸውን ለብሰው የሐጅ ጊዜ ሲደርስ የሐጅ ንያ ነይተው የሄዱ ሰዎች ማለት ነው። የሐጅ ተግባር ላይ የገቡ ሰዎች ማለት ነው። እነሱ ተመቶ የነየቱ ይባላል። እነሱ አሁን ወደ ቀጣዩ ጉዟችን ይቀጥላሉ። ግን ሌሎች እሳ ሰዓት አልቋል እያሉኝ ነው። በጥቅሉ ይህን ሐሳብ በሚቀጥል ፕሮግራም ከእንደገና እጀምረዋለሁኝ። በቀጣይ ፕሮግራም እንገናኝ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።